በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አመ አስሩ ወሰው ለወርሀ ግንቦት በዛቲ ዕለት አዕረፈ አብ ቅዱስ አብይ ወውኩር ኤጲፋኒዎስ ኤጲስቆጶስ ዘቀጵሮስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ሰባት በዚች ቀን የከበረ አባት ታላቅና የተመሰገነ የቀጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዎስ አረፈ። ይህን ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆችም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱን ገባር ስለነበር ስለነበረ ይህንን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ እንዲራዳ ኤጲፋኒዮስን መከረችው። ሊሸጠውን ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኒዮስ ጋር ቆሞ ሲነጋገር፣ ያን ጊዜ አህያው ኤጲፋኒዮስን ኩላሊትን ረገጠው፤ በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስን በመስቀል ምልክት ኩላሊቱ ላይ በስመ አብ ወልድ ወመንፈስ ቅዱስ ብሎ አማተረ። ቅዱስ ኤጲፋኒዎስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላ አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋኒዎስም እሊህን ሁለት ታምራት አይተው በስሙት ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው? ብሎ አባፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኒዎስ ልብ ተቀረጸ። በዚያም ወራት አንድ ባለ ጠጋ ይሁዳዊ ነበር። ኤጲፋኒዮስም ወሰደው የወሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የወሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪ ሉኪያኖስ ከሚባል መነኮስ ጋራ ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ደሃ ሰው አገኘ አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብ የሚለብሰውን የፀጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኒዎስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማን ነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኒዎስ ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥንቀትን አጥምቆ የቤተ ክርስቲያን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋኒዮስም ኤጲፍ ኤጲስቆጶስን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶስም ብዙ ገንዘብ እያለ መነኮስ መሆን አይገባም አለው። ኤጲፋኒዮስም ሄዶ እህቱን አምጥቶ የክርስትና ጥንቀትን አጠመቃት ገንዘውን ሁሉ ለድሆች እና ለምስኪኖች ለባልቴቶችና ለሞት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥንቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። እድሜውም አስራ ስድስት አመታት ነበረ። ከዚህ በኋላ ታላቁን አባ ኢላሪዮ ኢላሪዮስን አገኘው። እርሱም በእድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና ስርዓት ሕግና ስርዓትን አስተማረው። የእግዚአብሔርን ጸጋ አድሮበት የቤተ ክርስቲያን ሕግና ስርዓት የምንኩስናን ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው ሰይጣናትን ከሰዎች ላይ እስከሚያስወጣቸው ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋትም ወሬ አዋቂነቱንም ተሰማ። ከእርሱም ጋርም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠባቸው ገለጠላቸው። በእርሱም ትምህርት አምነው የክርስትናን ጥንቀት አጠመቃቸው። እንዲሁም ጥበበኞች የኖናውያንን በትምህርቱ ተገርመው ተመለሱ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት ውስጥ ገቡ። መምህሩ ቅዱስ ኢላሪዮስን በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዎስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡ እንዲገዛ ወደ ገበያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ። በእጅም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋርም ሁለት መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋኒዎስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስን የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተክርስቲያን ወስዶ ዲቁና ሸሙ። በሦስተኛውን ቀን ኤጲስቆጶስነት ሸሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራይ ለህዙ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህን ቅዱስ እግዚአብሔር በሚወድለት በሽሞቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራሄ ስለሌለው ስለ ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁሉ ጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ ባባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራሄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመግባቸውን የሚመገብባቸውን በውሰጥ ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተክርስቲያን ውስጥ ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው ቅዱስ ኤጲፋኒዮስም ወደ እግዚአብሔር ጸለየ የአባ ዮሐንስን አይኖችን ያን ጊዜ ታወሩ ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ አይኖችንም ይገልጥለት ዘንድ ለምነው ሁለተኛም ቅዱስ ኤጲፋኒዮስ ጸለየ አንድ አይኑንም ገለጠለት የማዕዱንም እቃዎች ሸጦ ለድሆችና ለምስኪኖች እንደሰጣቸው ነገረው ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ ወደ እርሷ መጥቶ ይረዳ ዘንድ አውዶክሲያ ንግስት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ተሽሞቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግስት ባሮቿ ግን እነሆ ቅዱስ ኤጲፋኒዮስ ዮሐንስ አፈወርቅን ከሽሞቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህንን ወሬ በሰማ ጊዜ ወደ ኤጲፋኒዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋኒዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም ምን የጻፍኩትና ከንግስ ከንግስት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኢጲፋኒዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርትም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብተዋቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸለቱ ይማረን። በረከቱን ከኛ፣ ከሁላችን ከህዝበ ክርስቲያን ውልደ ጥንቀት ጋር ለዘላለም ትኑር። አሜን። ሰላም እብል በቃለ ስብሐት ወይ ወይ ባቤ ለከናፍሪሁ ሙሀዘ ከርቤ

ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይታት ወጻድቃን ወመላይቱ ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን መካንስ ካረጋዊ ልሂቅ ወም ስልጻን ለዛ ጸሀፎ በክርስቶስ ወለዛ ጸሀፎን ዘይደርስ እዛን ወሮ ለዘ ተርጎሞ በልሳን ሀዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎቶ ማርያም አራጭ ተኩሉም ባይ ስሁረ ይንሀረን ኢየሱስ ክርስቶስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛንም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ የቅዱስ ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግልነሽ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይቶሽ አንቺ የተባረክሽ ነሽ እና የማሕፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተስሪልን ዘንድ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።